ሳምሶን ታደሰ ቤቢና ዳጊ እንደተፋቱና እሱም ሂዶ በአሜሪካ አዲስ ትዳር እንደመሰረተ እየተወራ ይገኛል። ለዚህኛው ምላሽ የሚመስል ነገር ዳግማዊ ጸሐይ በኢንስታግራም ላይ ፖስት አድርጋለች። ይህንን የሚመለከት አዲስ መረጃ ይዤላችኋለሁ። እንዲሁም ደግሞ አዲስ አበባ ውስጥ በሚገኙ ሀይ ስኩሎች ውስጥ የሚቀረጹ የብልግና ቪዲዮዎች እየበዙ መምጣታቸው ከጊዜ ወደ ጊዜ አሳሳቢ ሆኗል። ትውልዱ እየዘቀጠና እየወረደ እንደሚገኝም ብዙዎች እየተቹ ይገኛሉ። ስለሱ የሚመለከት አዳዲስ ኢንፎርሜሽኖችን ይዤላችኋለሁ። አጀማሪም እስከ ዛሬ የኖራችሁትን ህይወት በጠቅላላ በቲቪ ከቤተሰቦቻችሁ መሃል ቁጭ ብላችሁ ተመልከቱና መቶ ሚሊዮን ይሰጣችኋል ብትባሉ ትስማማላችሁ? የዛሬ ጥያቄያችን ነው። እንዲሁም ሌሎች ዘና ፈታ የሚያደርጉና የሚያስተምሩ ቪዲዮዎችንም ሰብስቤ ይዤላችሁ መጥቻለሁ። መለፈዳው ነኝ፣ እስከ መጨረሻው አብራችሁ እንቆዩ። በቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ እያረጋችሁ አበረታቱ። ወደ ቪዲዮ ከክራሽ ጋር ሆነ ስለ እጮኛ የምስራች ስትሰማ

ላይ ባክሽ፣ ሬሳሽን ሰብስቢ ቦታ ይዞብናል፣ ብዙ ታማሚ ያለ። ወይኔ ጉድ! እርግጠኛ ሁኚ አታርቅሽም፣ እርግጠኛ ሁኚ። እርግጠኛው አባት አባትሽ ማ በሕይወት አለ? የኔ ቦር፣ በድን በድን ባሌ አይባልም። ታይ ስንት ነገር ከዚህ በኋላ ካንቺ ለአበሩ ይቀርባል፣ ቅርብ ነው። ዶሚኔት መቻባት በጣም ፈታም ያረገኝ ይሄ ልጅ፣ በናታችሁ ይሄ ልጅ ምትወዱስ እስኪ ኮመንት ያረጋችሁ ላይክ ያረጋችሁ ይመቻችሁ። ወደ ቀጣዩ እናልፋለን። አማረኛ ፊልም ከካሜራ ጀርባ ይላል

ከባድ ነው። ገንዘብ ላይ ያለን ነው አቋም። እንግዲህ ሰሞኑን በተለያየ ሚዲያ ገንዘብ ደስታን ይገዛል አይገዛም የሚል ጭቅጭቅ ተነስቷል። እስኪ እንስማ። ምን ያስደስታል? ብር ነ። ብር ደስታን ይገዛል። ብር ደስታን ይገዛል። እንዴ፣ ገዝቶላ ማለት መልስ አለው። እሺ ምን ያናዳል? የሚያናደኝ ብር ነ ብር ደግሞ ምኑ ነው የሚያናደው? ብር የሚያናደኝ ማጣቱ። ተመለሰልሻ። ምን እቺ ትለያለች። ለማንኛውም ገንዘብ ደስታን ይገዛል አይገዛም የሚል በአሜሪካ ሁሉ ሰሞኑን ሪሰርች ማለት መጠይቅ ወጥቶ ነበረ። ብዙ ሰዎች አዎ ገንዘብ ደስታን ይገዛል ብለው መልሰዋል። ኢትዮጵያውያንስ እንዴት ነው? ገንዘብ ደስታን ይገዛል አይገዛል? ኮመንት ላይ መልሱን አስቀምጡ። እኔ ግን ገንዘብ ደስታን ይገዛል ከሚሉት ወገን ነኝ። ውሸት ምን ያደርጋል? ምክንያቱም ኢማጂን ቤት ኪራይ መክፈል አቅቷችሁ፣ በትንሹ እናስበው፣ የቤት ኪራይ መክፈል አቅቷችሁ ቀኑ ደርሶ ማለት ነው ደስ ሲላችሁ አስባችሁታል። ገንዘብ ቢኖር ከፍለ ነው ደስ የሚል እንዴ። አማረን ስትበላ ነው ደስ የሚል ያማረን፣ ስትለብስ ነው ደስ የሚል፣ ቤት ውስጥ ስትኖር ነው ደስ የሚል እንጂ ደስታ በእግዚአብሔር ነው ኦፍኮርስ። ግን ገንዘብ በጣም እንዳላማርም ገንዘብ ያስፈልገኛል፣ እዛ የሚል ኮንሰፕት ያለው ጽሁፍ አንብቤያለሁ። ስታጣ በጣም አማራሪ ነው የምትሆን በጣምም እንዳላማር ገንዘብ ያስፈልገኛል። በቃ በጣም እንዳመሰግንም ያስፈልጋል ካሽ እና አዎ ገንዘብ ደስታን ይገዛል ከሚሉት ወገን ነኝ። እናንተ ምንም ጥያቄ የለውም፣ ገንዘብ ምን ያህል ዋጋ እንዳለው ከኔ በላይ እናንተ ታውቃላችሁ። ለማንኛውም ኮመንት አድርጉ፣ ወደ ቀጣዩ እናልፋለን። ጥያቄው ምን መሰላችሁ? ከቤተሰባችሁ ጋር ቁጭ ብላችሁ እስከ ዛሬ የኖራችሁትን ህይወት በቴሌቪዥን ተከፍቶ ቁጭ ብላችሁ አብራችሁ ታያላችሁ፣ መቶ ሚሊዮን ብር ይሰጣችኋል። አይሆንም፣ በፍጹም አይሆንም፣ ከባድ ነው

ይሁንም ስለማይሆን ነው። አሁን እናንተ ሳትኖሩ ከሁን ቢያንስ ይሻላል። ከሀገር ውጭ ምናምን አይሆንም። አብረህ ሁነ አይሆንም ከባድ ጥያቄ ነው። ወይዘ መቶ ሚሊዮን ይሰጣችኋል፣ ግን አስባችሁታል። በቪዲዮ ቁጭ ብለሽ አብረሽ ከቲቪ በቲቪ የምታየው ነገር ከባድ ነው። ይሄ መቼም አይሆንም። በቃ ከባድ ነው። አይሆንም፣ ስለማይሆን ነው። እውነት ነው። ከሀገር ውጭ እራሱ ናችሁ። አሁን እናንተ ያላችሁበት ሀገር ሆናችሁ ከዛ እስከ ዛሬ የኖራችሁትን ወደኋላ አስቡትና ያ ሁሉ ነገር በቪዲዮ ቁጭ ብሎ እንደ ዶክመንተሪ ማለት ነው። ቤተሰብ ቢያየው ኢማጂን። ከዛ በኋላ ተመልሳችሁ ቤተሰብ ጋር ስምት ወይኔ ከባድ ነው። ዊርድ ነው። ዊርድ መቶ ሚሊዮን ተራ ነው። የዚህ ቀን የዚህ ቀን መቶ ሚሊዮን ረከሰ ማለት ነው። ለማንኛውም ይመቻች፣ ወደ ቀጣዩ እናልፋለን። ስታደርግ ታይዘ እንደማይጸጽ ትስታስረላ የሰፈር ወንድና ልጅ ቆመጥባት ተደረገ ተከናወነ ተፈጸመ ተደረገው እያንዳንዷን ነገር አሁን ቀጥም አስረዳኝ ተናገር እርግጠኛ ነሽ መስማት አቆ ቀጥል ልክ በወለጋ ቅቤ የታሸ ይመስለው ጉንጯ እንደ ጉራጌ ክትፉ ቅልት ያለው ከንፈሯ ጭስ ደረቷ ደረቷ ልክ በጎጃም ጤፍ እንደተጋገረ እንጀራ አይን አለው ና ና ከዛስ ከዛስ ከዛ ምን አለው ቅቤ ጠጣ ክትፎ በእንጀራ ግንተ ስልቅ ጠኗ ተረጋጊ፣ ተረጋጊ ሰማ። እንኳን ቅቤ የጠጣ ክትፎ ይቅርና በጥሬው ስታገላል ነበረ። እኔ ትግደለኛ አትገላግለኝ። አንተ ሄደ ለሰፈሩ ሰው ለሰፈሩ ጎረምሳ ጀብዴን ተናገር። አንቺ የሴጣን ቤተኛ እኔ እስካትገለኝ አታርፍ። ኧረ ለሰፈሩ ለሰፈሩ ሁሉ ተናገር፣ እንዳትችስ አድርጋችሁ ማለት ነው። ከባድ እኮ እኔ እንደዚህ በጣም በቃ በጀብድ ስታወሩ፣ ከባድ ይሄ ከባድ ነው። ይሄን ምንም አልለውም እኔ። ወደ ቀጣዩ እንለው። በእድሜዋ ምክንያት ቴክስት ማድረግ አቁመህ ስታገኛት ይላል

ሶስት መኪና ብቻ እኔ አባቱ ናቸው ለቤቱ ለቤቱ ባለቤቱ ነው። ከዚህ ጋር ክስ ተመልስልኛለህ ማለት ነው። ትላልቅ ሰዎች

ራን ራን ነው የዚህኔ ነው ማምለጥ ያለብሽ። ምክንያቱም ሊበላሽ ነው፣ ሌላ ምንም ምክንያት የለውም። አርጎ ሊበላሽ ባልነበረች ሰዓት ከጎንሽ የነበረ ሰው ነው ሰው ማለት እንጂ ስታገኝ ሲያምርብሽ የሆነ ደረጃ ስትደርሺ ስለተከተለሽ እሱ ሰው አይደለም። እውነቱን ስነግርሽና የማዳም ቅመሞች ቢቴክር እዛ የሰው ሀገር አፈር ድሜ በልታችሁ በዛ በሙቀት ተሰቃይታችሁ ያመጣችሁትን ገንዘብ እንደ ቀልድ አመታችሁ ኢትዮጵያ ውስጥ አትበትኑት ለማለት ነው። እንደ ዝም ብላችሁ አትላኩ የዛሬው ምክሬ ነው ማለት ነው። ወደ ቀጣዩና አልፋ ሳምሶን ታደሰና ዳግማዊት ፀሐዬ በትዳራቸው ፍቺ እንደፈጸሙ እየተወራ ይገኛል። ምን ያህል እውነት ነው የሚለውን ለማጣራት ሞክሬአለሁ። እውነቱን ለመናገር ዛሬ በዳግማዊት ፀሐዬ የኦፊሻል ኢንስታግራም አካውንት ስቶሪ ላይ ምን ብላ ለጥፋለች? መጀመሪያ እየተወራ ያለውን ነገር ላሰማችሁ፣ ከዛ በኋላ እሷ ምን መልስ ሰጠች የሚለውን ደግሞ ቀጥዬ አሰማችኋለሁ። ሳሚ ያገባ ሜካ ሂዶ እውነት የዛኔም ስሰማ እኔ ዛኔ ስጠይቅ ሳረጋግጥ ሰዎችን ከመናገሪ እና ሰዎችን ከመተቸው በፊት አረጋግጣለሁ ጠይቃለሁ። እና ልክ የዛኔ ወሬ ሲወራበት እንደዛ ሲባል ሳሚ ራሱ ሳሚን ከነማናጀሩ አግኝቼ ነው ያናገርኩት። በእውነት እግዚአብሔርን መምላችሁ እና ማለት እንዳወጡ የምፈልገው ነገር አለ። የሰው ስም ብላቸው አታለስ። በእርግጥም ስማቸውን አላንክሰው። እውነት እውነት እውነት ለመመስከር ለእውነት ነው እኔ የምሆነው እግዚአብሔር ምስክሬ ነው። እኔ በህይወቴ ይሄ ለሰው እንደወደድ ሰው ምናም ብዬ ማሮር አእምሮ ያዘዘኝ ትክክል ያለው ነው የምናገረው ነው። በሰዓቱ ባለቤቱ ላውራት ፈልጌ ነበረ፣ ሚስቱን ማለት ነው። ዘጋችብኝ። እንደቀን አንድ አንዴ ሚዲያ ላይ የምታዩቱን ሰው እንደቀድ የምታዩት በኋላ ላይ አሁን የዛኔ ከኔ ጋር በሰላም ፈታ ቢሆን ኑሮ ወሬው እዚ ደረጃ አይጋነንም ነበር። ከዛ በኋላ ከኔ ጋር ማውራት ፈቃደኛ ለመሆን አሳቅ የራሳችሁ ጉዳይ ስን ወዲያው ቲክቶክ ላይ ነው የምትበትኑላችሁ፣ ወዲያው ማለት ነው ወሬው ትዝካላችሁ። ግን እኔ መጀመሪያ ነው እንደ ጨዋ በጨዋ ደምብ ላናግራት ሞክሬ ነበረ። ታይክ ምንም አታመጭም ያሹትና ምናምን ብላ ዞሮ ወደ የዘጋችብኝ ይደውላሉ አለች ምናምን። ከዛ በኋላ ግን ቲክቶክ ላይ ተዝ ተዛመተ ወሬው የልጅቷ ምህት ወሬውን ነው አወራችሁ ምናምን ነገር ግን ያው ደሜ እኔ ተመክሬለ። ከዛም በኋላ ግን ከሰው ከሳሚ ጋር በአካል ተገናኝቼ ነው ያወራሁት። ቁጭ ብዬ ማለት ነው። ማወቅ ስለምፈልግ እና ደግሞ የሆነ የሆነ አንዳንድ ነገሮች እኔ ጋር በልቶ ስለነበር ደንግጬም ስለነበረ እሱን ማግኘት ነበር የፈለግኩት። እና አግኝቼ ቁጭ ብዬ ያወራው ጠየቁት። በመጀመሪያ ደረጃ በፍርድ ቤት ፍቺ ጠይቀዋል ተፋተዋል። ባልና ሚስቶቹ ሳሚና ሳሚና ባለቤቱ ማለት ነው። ማለት ይሄ ኦፊሻል ፍርድ ነው ፍቺ ነው የተፋተው። ባይፋት ለልጆቻቸው ሲሉ ቢኖሩ ጥሩ ነው። አሁን ደግሞ ስታስቡት ለልጆቻችሁ ስትሉ እየተረገጣችሁ ለልጆቻችሁ ስትሉ እያለቀሳችሁ ነው የሚል ትን ለ ስለዚህም፣ ስላተስማሙ ከዚህ ሁሉ አመት በኋላ እኔ በሁለቱ ትዳር ምን ተምሬያለሁ መሰላችሁ? ጋይስ እውነት እውነት ማርያምን፣ በሁለቱ ባልና ሚስቶች ትዳር ምን ተምሬያለሁ? የተማርኩት ልንገራል፣ ሴት ልጅ በጣም ነው ዋውሽ ነ አመት ከአመት በሄደ ቁጥር አመት በጨመረ ቁጥር ውበታችን፣ መልካችን፣ ሁሉ ነገራችን እየተቀየረ ይመጣል። ወንድ ልጅ ሰባ አመቱ ላይ ከሆነ ቁርባ ሰው ነው የሚኖረው። ጋይስ ደግሞ ገንዘብ ካለው ራሱን የሚጠብቀው ነው። ትናንትና አንቺን በጠበሰብሽ እድሜ ላይ ያለችዋል ሴት የሰባ ስድስት አመት ሰውዬ ሆኖ ይጠብስና ይኖራል። ያሳይሻል። እና እኔ በእነሱ ትዳር እኔ በራሴ የእነሱን ትዳር አይቺ በራሴ ምን እስላለሁ መሰላችሁ? አሁን ትዳር ፍቺ ደረጃ ባይደርሱ ጥሩ ነው። ምንም ቢሆን ሶስት ልጆች አላቸው። የእነሱን ስሜት የእነሱን ደስታ የእነሱን ይሄ የእነሱን ነገር ሁሉ ትተው ለልጆቻቸው ቢኖሩ። ምክንያቱም ሶስት ናቸው፣ አንድ አይደሉም፣ አንድ አይደለችም። ቢኖሩ መልካም ነበረ። እግዚአብሔር ደግሞ በቃ አልፈቀደው። ምክንያቱም በመሃላቸው አስታራቂ ገብተዋል፣ ጓደኞች ገብተዋል። ሊስማሙበት ያልቻሉበት የራሳቸው ነገር አለ። ዳጊ ደግሞ ይህንን ኢንስታግራም ስቶሪዋ ላይ ምን ብላ ለጥፋለች? ቤተሰቦቼ ሱላ ላሰማችሁ ዳግመ ጸሐዬ እንግዲህ በኢንስታግራም ስቶሪዋ ላይ እንዲህ ስትል ኢትዮጵያውያንን ተማጽናለች። እስኪ ስለ እውነት ከጎኔ ከሆናችሁ በእግዚአብሔር፣ በአላህ በምታመልኩት አምላክ ይዣችኋለሁ ይህንን ነውረኛ ውሸታም ቻናል ሪፖርት በማድረግ ተባበሩኝ። ስቶሪ ላይ ኢትዮትሩዝ የሚባል የዩቲዩብ አካውንት አያይዛ ፖስት አድርጋ ነበረ። ያም እንግዲህ በፖስተተች በማግስቱ፣ ወይኔ ምን ብዬ እንደማመሰግናችሁ አላውቅም፣ ቻናሉ ተዘግቷል። የተባበረክን ክበሩልኝ ብላለች። ኢትዮ ትሩዝ የሚባል የዩቲዩብ አካውንት ነበር መጀመሪያ ሳሚ አሜሪካ ሄዶ አገባ ምናምን የሚለውን ነገር የሰራው ማለት ነው። ለማንኛውም ግን ይህንን ውሸት አምጪ ቻናል ስትል ውሸት መሆኑን በስቶሪ አስቀምጣለች ማለት ነው። ዳጊ ውሸት ነው እያለች ነው፣ ሰዎች ደግሞ ተፋተዋል ህጋዊ ፍቺ ሁሉ ፈጽመዋል እያለች ነው እውነታው። እንግዲህ ኢንስታግራም ስቶሪዋን ካየሁ በኋላ በውስጥ ኢምቦክስ አድርጌላታሉ አብራጁ ቪዲዮ ሰርታችሁ ለእኛም መልስ ብትሰጡ፣ ምክንያቱም ብዙ ሰው እየተደናበረ እውነት መስሎት ሳሚንም እየሰደበው እየወቀሰው ነው ያለው ራሳችሁ አብራችሁ ቁጭ ብላችሁ እኛ ሰላም ነን ደና ነን ስቲል አብረነን ያለ ነው ብላችሁ መልስ ብትሰጡ ወይ ደግሞ ለተወሰነ ጊዜ ብሬክአፕ ላይ ነን ብላችሁ ቢሆን መልስ ብትሰጡ አንድ ነገር ይዞ ህዝቡ ይንቀሳቀሳል። እና ሚዲያውን እንመን ወይስ እናንተን እንመን? ግራ ስለገባን ነው በጣም ይቅርታ። እንግዲህ እውነታውን በጊዜ ሂደት የምንደርስበት ይሆናል ማለት ነው። እንግዲህ ሰሞኑን ደግሞ ሌላው በጣም መነጋገሪያ የነበረው ሀይ ስኩል ውስጥ በካሜራ ተቀርጿል፣ ግንኙነት ሲያደርጉ ማለት ነው። ስለዛም በጣም ብዙ ወቀሳ እየደረሰ ይገኛል ትውልዱ ላይ ማለት ነው። እንግዲህ ከቀን ወደ ቀን እየዘ ቀጥን ከቀን ወደ ቀን እየወረድን ያለ ነው እንደ ጄኔሬሽን፣ ደግሞ የአሁኑ ትውልድ አካል እንደመሆነ መጠን ይሰማኛል። በቃ ሀይ ስኩል ትምህርት ቤት ውስጥ ኢማጅን እንዲህ አይነት ነገር ተፈጽሟል ተብሎ ቪዲዮ ሲጋራ በሶሻል ሚዲያ በጣም ያስጠላል፣ ይደብራል። ኤኒዌይስ ግን ምን እየተባለ ነው የሚለው ላሰማችሁ። ና ክላሳቸው ውስጥ ግንኙነት እያደረጉ ቪዲዮን የተለቀቀቻችሁ ግንኙነት እያደረጉ ይሄንን ባይዘው የትምህርት ሚኒስቴር ራሱ ይሄን ነገር ሊያየውና በትምህርት ቤት ውስጥ በእያንዳንዱ ክፍል ውስጥ ካሜራ ሊገጥም ይገባል። ይሄ በጣም አጸያፊና ዘግናኝ ነገር ነው። ቀለል አርጋችሁ ፈን አድርጋችሁ የምታልፉበት ታሪክ አይደለም። በዚህ ዝምታ ውስጥ ከተሄደ ነገር ብዙ ነገር ላይ ነው የሚደረሰው። ገባችሁ? ይሄ በጣም የሚያሳፍር አንገት የሚያስደፋ የሚያስቅም አይደለም፣ ምንም አይደለም። በጣም የሚያሳፍር የሚያሳፍር በተለይ በተለይ የትምህርት ሚኒስቴር ኤት ትምህርት እንትኖች ይህንን ነገር በደንብ ልታዩት ይገባል። በጣም ያሳፍራል። እናንተ እናንተ ባላችሁበት ጊዜ ላይ እንደዚህ አይነት ነገር ሰው ሲያይ እናንተን ነው የሚያስቀይመው፣ እናንተን ነው የምትችሉት። ተማሪዎቹ ብቻ አይደሉ፣ ከዛም ወላጆች። የሃይስኩል ተማሪ ክላስ ውስጥ ጠረጴዛ አስገድፎ ጠረጴዛ አስገድፎ ሴት ልጅ ግንኙነት እያደረገ እነ ዩኒፎርማቸው እንደዚህ አይነት ቪዲዮ ሶሻል ሚዲያ ላይ ተለቆ እያየን ያለንበት ዘመን ላይ ነው ያለ። ነው ሶ እኔ እንደ ቀልድ አይደለም ይህን ነገር የምናገረው ለወላጆች ብቻ አይደለም። ወይ ይጅለት ወይ ትምህርት ሚኒስቴር ያላችሁ ሰዎች ትምህርት የትምህርት በየትምህርት ቤት ያላችሁ ዳይሬክተሮች ኃላፊነት ልትወጡ ግዴታችሁ። ይህ በጣም አስነዋሪ ቅድም ኮንኬ አስነዋሪና በጣም ብልግና። እኛ በዘመናችን ይሄን አላየንም። እንደዚህ አይነት ውርደት አላየንም ክላስ ውስጥ ጋይስ ክላስ ውስጥ እውነት ለመናገር በጣም የሚደብር ነገር ነው የታየው ነገር ማለት በጣም የሚያሳፍር ነገር ነው። ኤኒዌይስ ግን ዩኒፎርሙን ካወቃችሁት፣ የት ትምህርት ቤት እንደሆነ ካወቃችሁ፣ የሚመለከታችሁ አካላት አደንዛዥ እጽ ነገር ወስደውም ሊሆን ይችላል እያደረጉት ያሉት፣ እሱን ነገር ኮንትሮል ማድረግ አንዳንድ ትምህርት ቤቶች ላይ እንግዲህ አደንዛዥ እጾችም ተማሪ ራሱ ሆኖ ድብቅ አደንዛዥ እጽ እያስገባ እያጨሰ ለልጆችም እያስጨሰ እንግዲህ እሱም ጦዞ እሷንም አጡዞ ይሆናል እንደዚህ የሚያደርገውና የሚያሳፍሩ ነገሮች ቀን በቀን

ሰጥሻለሁ፣ ችግር የለውም ሰለም የአንቺ ስልክሽን አትሰጭኝም? እንደ እሷ እየሰጠችው ለምን ሆቴል ለምን አንሄድ? እየበላን እያበላን እያጨበስን እያበላን እያበላን እያጨበስን

ስቅጥና ጥግ የደረሰ ጀለስ አይኖራችሁ። እንዲህ አይነት አላርጂ የሆነ ጓደኛ ያላችሁ ኮመንት አድርጉ፣ እናልፋለን። ለማንኛውም ለዛሬ አዘጋጀውላችሁ ቪዲዮዎች እነዚህ ነበሩ። በሚያስቀው ስቀን፣ አስተያየት በሚሰጠው አስተያየት ሰጥተን እዚህ ጋር ደርሰናል። ነገ በሌላ ቪዲዮ እስክንገናኝ ድረስ መለ ፌዳው ነበርኩኝ። ወዳችሁ አለው። ይመቻችሁ